እየቀረጽኩሽ ነው። ሰላም፣ ሰላም፣ ሰላም ለትእዩ ለልጇ ጊፍት ቀስታ ነው። አይፓድ ነው። ጉረኛ

ሎ ነውቃሰላም ሰላም፣ ጤና ይስጥልኝ። የተከበራችሁ የሳራ ሰላም ቻናል ቤተሰቦች እንዴት ናችሁ? አላችሁ ወይ? ያለን እግዚአብሔር ይመስገን። ዛሬ እንግዲህ አየር ሰዓት አመጥቼ ይ ቆንጆ ቆንጆ አይባዶች በተመጣጣኝ ዋጋ የሚሸጡበት ቦታ ነው ያለሁት። የተለያዩ ነገሮች ታገኛላችሁ። እስኪ ላስጎብኛችሁ። በጣም አሪፍ አሪፍ የሆኑ እቃዎች ታገኛላችሁ። አሁን እኔ የመጣሁትም ይዝህ ለልጄ እግዚአብሔር አድሉኝ ጊዜ ኬጂ ዋን ኬጂ ወደ አንደኛ ክፍል ልገባ ልትመረቅ ስለሆነ ለእሷ ስጦታ ልገዛ ነው የመጣሁትኝ ምንድን ነው? የሚገዛላት አብራችሁ ተመልከቱ። ይህን ይመስላል። ቆንጆ ቆንጆ። እስቲ አውሬ ሴትየው ሚናር ቀሙ በቃ በስንት ይዛል ስ ምናምን መቶ እኮ አላነሳ አለች በመቶ ብር ትይዛው ትሄዳለች ጠይቂው እና አሁን ለልጄ

አሁን ምን በቃ የልጄ ናይባዲ ላፕቶፕ ገዛሁ። እዚህ ደሞ ለስተሯ ለውዷ እህቴ ደሞ ፓወር ፓርክ ገዛሁላት። መታችሁ ከመግዛት ከፈለጋችሁ ተመጣጣኝ ዋጋ አላችሁ። አይባዶች ንገሯቸው። ትምህርት ቤት አለ ልጁ ነገር አሉ። ሶፋ ሀይር ሶፋ አለ። ዘቡ ነው ሰምታችኋል። ደንበኛው ሁሉ የሚፈልገው ነገር አለ። ድምፅ ሲያስገቡ ሰምቼ ከፍቶ ቶክቶክ ከፍተው ነበረ እና በቃ እንደዚህ በጣም ብዙ ነገሮች አሏቸው። መታችሁ መግዛት ትችላላችሁ። እኔም እንግዲህ ይህ እንደምታዩት የውሃ እቃዎች ምናምን ሁላ ሞልተውታል አሉት እላችኋለሁ። ቤተሰብ የሰፈር ሻንጣ አሉ ቆንጆ፣ እንዳቅማችሁ የልጆችም ሻንጣዎች አሉ። ሁሉም ነገር የተሟላ ነው። እኔ እንግዲህ ለልጄ በቃ ለእዚህ ክብር ስላበቃኝ ከደስታ ጋራ ላፕቶፕ ስጦታ ሰጥቻታል። ገዛሁላት። ወይ እንደው በአካል በአካል እጄ ብችል ኑሮ ባስመርቃት እንዳስይለኝ ነበር። እንግዲህ እግዚአብሔር የፈቀደው ነው የሚሆነው ከላሴ መሀመድ